እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ። እንኳን ደስ አለን እንኳን ደስ አለን እንኳን ደስ አለን። እናትና አባቴ እንኳን ደስ አላችሁ እንኳን ደስ አላችሁ። ለፍታችሁ ጥራችሁ ለዚህ ያበቃችሁ፣ ለእናንተን ለታ ፈጣሪ ይስጣችሁ።

እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ። እንኳን ደስ አለን እንኳን ደስ አለን እንኳን ደስ አለን። ለመምህራኖቼ የምመኝላቸው ለመምህራኖቼ የምመኝላቸው ሰላምና ጤና ፈጣሪ ይስጣቸው።